ግን በሱ በግል ብጠይቃት እርግጠኛ ነኝ ስለ አባት እናቷ ብዙ ነገር ታወራኛለች፣ በግል ብጠይቃት ማለት ነው። ግን እዚህ ጋር የምንረዳው ነገር ምንድን ነው? ይሄ ነገር እንዴት ሊሆን ይቻለ? እንዴት ሊፈጠር ይቻለ የሚለውን እንመልከት። በመጀመሪያ ያት ወንድሞች አባትና እናት እንዴት ተጋቡ የሚል ነገር ሊነሳ ግድ ነው። ይሄ የመንፈሱ እንዴት ኃይል ሊያገኝ ይቻለ? እንዴት እህታችን በወንድሟ እንድትደፈር፣ ለዚህ እንዴት አበቃት? እንዴት መንፈሱ ይህን ኃይል አገኘን? የመንፈስ ራ መሆኑ ግልጽ ነው። ሀንድርድ ፐርሰንት እርግጠኛውን የምነግራችሁት ወንድሞች፣ ምንም አትጠራጠሩ፣ ሀንድርድ ፐርሰንት አጋንንቱ እንዲህ አይነት ስራ ያሰራል። የታወቀ ነው። ሲጀመር ተግባሩ ራሱ አጋንንታዊ ተግባር አይደል? አጋንንታዊ ተግባር ከሆነ የአጋንንቱ ስራ መሆኑ ነው። የማይካድ ነው፣ የታወቀ ነው። ግን ይሄ እንዴት ሊፈጠር አጋንንቱ እንዲህ አይነት ሀጢያት ለማስረዳት እንዴት አይነት ኬታ አይማሪ እናት እና አባትን እንዲያቸው፣ ለምሳሌ እነኚህ ልጆች የእናት እና አባት ውጤት ናቸው። እናት እና አባት እንዴት ተጋቡ? እንዴት ተጋቡ? በቅድስና ነው የተጋቡት፣ በቤተ ክርስቲያን ስርዓት ነው የተጋቡት። አይደለም ካልሆነስ፣ ካልሆነማ አጋንንቱ ትዳራቸውን ልጆቻቸውን በሙሉ ምን ያደርጋል? ኮንትሮል ያደርጋል፣ ይይዛል፣ ይጠናወታል። ለዛ ነው ቤተ ቤተክርስቲያናችን ዛሬ መመና ልጆቼ ኑ ትዳራችሁን በቤተ በቤተክርስቲያን ቀድሱት የምትለው። ለዛ ነው ከተጋባችሁ ትዳራችሁን ቀድሱት፣ ቀድሱ በጌታዬ በስጋውና በደሙ ቀድሱት ትላለች ቤተ ቤተክርስቲያን ንስሐ ገብታችሁ ቀድሱ ትዳራችሁ ባልኮን ትላለች። ያልተጋቡ ከሆነስ ልጆቼ ንጽህናችሁን ጠብቃችሁ ከሆነ ኑ ተክሊል ይጭናል፣ ተክሊል ይጭኝላችሁ፣ አክብሬያችሁ፣ ሾማችኋለሁ፣ አጋባችኋለሁ ትላለች ቅዱስ ቤተክርስቲያን ካለ ጸጠቁ ከተገኛቸው ንስሐ ግቡ ፈጣሪ ማህሪ ነው። ከዛ ኔ በቅዱስ ቁርባን አክብሬያችሁ አጋባችኋለሁ። ልጆቼ ግን እንዲህ ውጭ አትዳሩ። ውጭ የምትዳሩ ከሆነስ አጋንንት ትዳራችሁን ምን ያደርገዋል? አጋንንት ትዳራችሁን ኮንትሮል ያደርገዋል። ልጆቼ ተዉ ያለች የምትጣረው ለዚህ ነው። ወንድሞች ይሄ ነገር እንዳይፈጠር ነው አስቀድማ ቤተክርስቲያን ልጆቿን በቤተክርስቲያን እንዲጋቡ እለት እለት የምታስተምረው። ካልተጋቡ ግን በቤተክርስቲያን ስርዓት ካልተጋቡ ግን አጋንንቱ ትዳሩን ብቻ ለ የሚጠናወተው ትዳራቸውን ብቻ የሚቆጣጠረው የልጅ ልጆቻቸውን ጭምር ይቆጣጠራል። የልጅ ልጅ ዘራቸውን ሁሉ ጭምር ይቆጣጠራል። ከልጆቻቸው ጋር የተወለደ ልጆቻቸው ላይ አንደኛ ክፉ የመጨረሻ ክፉ አድርጎ መርዞ ያሳድጋቸዋል። ሁለተኛ ሲቀጥል ደግሞ በአካል ሆነው በአስተሳሰብ ጎድሎ ሆነው እንዲወለዱ አድርጋቸዋል። ስለዚህ አባትና እናት ሕይወታቸው ምን ይመስል ነበር የሚለውን የመጀመሪያ ማየቱ ተገቢ ነው። ስለዚህ አባትና እናት በተለይ በጠንቋይ ጠይቆ ከተጋቡ ይሄ ነው በቃ። በተለይ ብዙዎቻችን እንደዛ የምናደርገው የብዙዎቻችን ሕይወት በዛ እንደምንተቃቀለው ባል ምን ያደርጋል? ሚስትን ያያል። ሚስትን ያል አንድ ወንድ ልጅ ያያታል ሴትን ልጅ እኮ ይቺን ማገባት አሉ ማለት ሄዳ ጣዩ ይሄዱ ይጠይቃታል። ሲጠይቃት እምቢ ትለዋለች። በቃ ንብር ትሆንበታለች። ንብር የምትሆንበት እሷ ጋር ባለው ወንድ አይነት ጥላ ነው። አላስነካ ይለዋል። ከዛ በኋላ እሱ እሱ ደግሞ እንዳይረሳት ብሎ ደግሞ ልቡ ላይ ይቀመጥና መልኳን እላዩ ላይ ይስልበታል። ልቡ ላይ ማለት ነው። ልተዋት ቢል አይተዋትም። ለምን ካላችሁ ይሄ መንፈስ ከእሷ የተነሳ ቡል አይነት ጥላ እሱ ልቡ ላይ ምኖራል የእሷ መልክ ይቀርጾበታል ልትራትግን እሽብል በከፍል ከዛ መጨረሻ ላይ እልህ ውስጥ ያስገባዋል። እንዴ እችን ልጅማ ሂድና ጠንቋይ ቤት ሄደህ አግባት አባቢ ጋር ቅድር ትናንትና እየነገርኳቸው ነገር አለ እንደዛ በቃ ደብተራ ጋር ጋሽ እንትና ጋር መሪጌታ እንትና ጋር ሄድና መተት አሰርታ አግባት ይባላል። ሄዶ ያገባል። ይሄ ሰው እንግዲህ ያገባል ወይም እንትን መተት ያሰራባታል መስተፋቅር፣ መስተፋቅር ሲያሰራባት፣ ልጅቷ ከዛ በኋላ አበል ኩል ልትረት ትችላለች። በመንፈስ ዕውታ ካል ኖረች ማስጠቢ ማስተግር ከሆነ መንፈሱን ዕለትዕለት በስግደትና በጾም በጸሎት ኃይል ማትቃወመው ከሆነ በቅዱስ ቁርባን ማትመከተው ከሆነ አበልኩል ወደድኩ ተሰጠኩል ያላንተ አልፈላልች። እንደውም እቤቱ ድረስ ትመጣለች። እቤቱ ድረስ እንዲህ አይነት ነገር አልገጠማችሁ ያለበት በሁለት ድረስ የሚሄዱ እህቶች የሉ? ወንድየው ያለበት ቦታ ድረስ አገር ቤት እንዲህ ዓይነት ነገር አልሰማችሁም? ውጪ ስትባል አሉ ቤት ወይ አልሰማችሁም? ወሬ እንዲህ ዓይነት ነገር እገሪቱ እኮ እዛ ቤት ገብታ አልወጣም አለች፣ ወይም ደግሞ እገሪቱ እኮ ሄዳ ካላገባኝ ብላ አለቀሰችበት። እንዲህ ዓይነት ነገር አልሰማችሁም? አለ ትክክል። በቃ ስለዚህ ይሄ ልጅ ምን ያደርጋል? እልክ ይዘውታል አይደል? ቆይ ለምን እንድታገባኝ ካላረኳት ይላል እልክ ይዘዋል። እኔ እንደዚህ ስለምናት ለምናል ፊቷን እንዳልኮራችብኝ እኔ ደግሞ በንብርክ ኳ ካላገባኝ ብላ ለምናኝ ካላስ ለመንኳት እኔ እንትና እገሌ አደለም እያለው ይፎክርና በመንፈሱ ኃይል ተማምኖ ሄዱና ያሰራባታል ማለት ነው። ከዛ ልጅቷ ማስጸለይ ሆነ ነው። ግን ይ ነገር የሚሰራው መንፈሱ ስራውን መስራት የሚችለው ልጅቷ ማስጸለይ፣ ማሰግድ፣ ቅዱስ ማማት፣ ቅርባት ዘፈጋገረች በቃ እንደዚህ ሆና ትቀራለች ማለት ነው ልጅቷ። ከዛ ሄዶ ያሰራል። አግባኝ ትለዋለች መጨረሻ ላይ ወድጃለሁ። በቃ ድሮ እንዲነብሩ ካላወቁ ከዛ ይጋባሉ ይሄ ትዳርን እየተቆጣጠረ ያለው መንፈስ ቅዱስ ወይስ መንፈስ አሩክስ ንገሩኝ። መንፈስ አሩክስ ያጋባው አጋንንቱ ነው። ልጁ ያገባው ልጅቷን ብቻ አይደለም፣ ልጅቷ ጋርም ልጅቷ ጋርም ያለውንም ጭምር መንፈስ ነው ያገባው፣ እሱ ሰይጣንም ጭምር ነው አብሮ አገባው። ከዛ በኋላ ለጊዜው ያጋ ይጋባሉ ትዳር ይመሰረታሉ። መጨረሻ ላይ ተዋደድን፣ ለትንሽ ቀናት ወራት ተዋደድን፣ ተፋቀረን ይባባላሉ። ከዛ ቀስ እያለ መሻከር ይጀምራል። አጅሬ አጣላል። ድንገት ተነስታ እቃውን አነስታ አናቱን ልትለው ትችላለች። ምክንያቱም እሷ ጋር ያለው መንፈስ አለ መስተፋቅሩ አሁን ስራ ግሰሙ ያደርጋል ብሎ ማፈር ነበር ማዋደድ። አሁን ደግሞ ማጣላት ይጀምራል፣ ማጣላት ይጀምራል። በጭራሽ እንዳይስማሙ ያደርጋቸዋል፣ እሳት እና ጭድ ያደርጋቸዋል። ከዛ በኋላ ቀስ እያለ ቀስ እያለ መጨረሻ ላይ ከሚወልዷቸው ልጆች ጋር አብሮ ይጠናወታል። ወይ ልጁን በሁለት መንገድ ሊጎዳው ይችላል። አንደኛው መንገድ ምንድነው ካላችሁኝ አካል ጉዳተኛ ላይ ያደርገው ይችላል። ይህን አናውቅም። ምናልባት እጁ ላይ እግሩ ላይ የሆነ ችግር አምጥቶበት ሊወለዳል። ያ ልጅ ጠማማ ይወለዳል። ወይ ደግሞ ምን ይሆናል መሰላቸው? ወይ ልጁ ክፉ የሌለ የለየለት ክፉ ቤተክርስቲያንን የሚቃወም የሚገፋ? ትውልድ ሆኖ እንዲፈጠሩ፣ ወይ ዘማዊ ሆኖ ሊወለድ ይችላል። ዘማዊ ሆኖ በተለይ አሁን እዚህ ጋር እንደ እህታችን ሁኔታ ካየን የዝሙት መንፈስ ዛር ሆኖ እንደተወለደ ከተወለደ እንዲህ አይነት ነገር አሳያል። የዝሙት ዛር ታውቃላችሁ። ለምሳሌ እንበልና ለአባት ይሄ መስተፋቀር መንፈስ የሰራለት ሰውዬ ጠንቋዩ ወይ መተተኛው ዘማዊ ከሆነ ያ መንፈስ ከዘማዊ ጠንቋ የመጣ ስለሆነ አባት ጋር እናት ጋር ዘማዊ ሆኖ ይኖራል ማለት ነው። ልጆቹንም አብሮ ምን ምን አይነት ትውልድ እንዲፈጠሩ አደርጋቸዋል። ዘማዊ ሆኖ እንዲፈጠሩ አደርጋቸዋል። ምክንያቱም ይሄ መንፈስ ገና ከዛ ከጠንቋይ ቤት ሲጠራ ምን ሆኖ ነው ዘማዊ ሆኖ ነው የመጣው። ስለዚህ አብሮ ከልጆች ጋርም ዘማዊ ሆኖ ይወለዳል ማለት ነው። ዛሩ ዝሙት መንፈስ ሆኖ ይወለዳል ወይ ሌዝቢያን ወይ ደግሞ ሰዶማውያን አድርገው ሆኖ እንዲፈጠሩ ያደርጋቸዋል ማለት ነው። አንዱ ይሄ ነው። ዋናው ትልቁ ነገር ወይ አባት ጋር ዝሙት ዛር ሊኖር ይችላል። አባት እንኳን ጠንቋይ ቤት ባይሄድ እና ጠንቋይ ቤት ባትሄድ እንኳን አብሮ ሲወለድ ሲዋረድ የመጣ የቡዳ ዝሙት መንፈስ ሊኖር ይችላል። ስለዚህ ያ መንፈስ አብሮ ከልጆች ጋር ይወለዳል። ልጆች ምን ያረጋቸው ዘማውያን ያረጋቸዋል ማለት ነው። ስለዚህ አሁን ወንድምሽ ወንድሟን ያደረገው በዚህ መንገድ ነው ማለት ነው። አብሮ ተወልዷል። ያ ዛሩ መንፈስ ዝሙት። በነገራችን ላይ ዝሙት መንፈስ በተለያየ መንገድ ሊመጣ ይችላል። ዘማዊ አድርግ ተብሎ ሊላክ ይችላል። ምን አድርግ ተብሎ ዘማዊ አድርግ በመተት መልኩ ሊላክ ይችላል። በሰዎች ክፋት እና ተንኮል ድንግድናዋን አስጠፍ፣ አብሮ እኮ ይልካሉ። ዘማዊ አድርገው ክህነት አስፈረስ ተብሎ እኮ ይላካል። እንዲ ማገጥ አድርግ እንዲ ማገጥ አድርጋ ተብሎ እኮ ይላካል። መንፈስ በዝሙት ምን ፈተነ? እህቶቼ ወንድሞቼ፣ መርምሩ፣ ሽራሳቹ ይሄ መንፈስ በዝሙት ምን ፈተነው? መተት ሆነ መቶ ነው? ዛሩ አብሮ ተወልዶ ነው? እስኪ ፈትሹ። እኔ ጋር ያለ ማን በዝሙት ሀሳብ የምትጫወትብኝ በዝሙት ፈተና የምትጫወትብኝ ዝሙት ዛር ነህ፣ ወይስ ዘማዊ አርግ ተብሬ የተላክ መተት ነው? ጠይቁት። በመቁጠሪያ ስትቀጠቅጡ ፈትሹ። ያ መንፈስ ዛር ከሆነ በጣም አደገኛ ነው የሚሆነው። በዝሙት የዛር መንፈስ ከሆነ ዘማዊ አርግ ተብሮ የሚላካል ወይም ደግሞ ከዘማዊያን ሰዎች በቡዳ መልክ ሊመጣ ይችላል። ወይም ደግሞ ዛሮ አብሮ ሊወለድ ዛሮ አብሮ የሚወለደው ደግሞ ሞር በጣም በዝሙት ፈተና በጣም ይዋጋናል፣ ይፈታትልናል በዝሙት ፈተና ምክንያቱም ይህ መንፈስ ከሌሎቹ ይልቅ ስለኛ ምን ይሆናል ምን ይሆነ ነው ስለኛ ጠንቅቆ የሚያውቅ መንፈስ ነው ለህግ ወስዷል። መቼ በዝሙት እንደምንሰናከል ምን በደንብ ኢንፎርሜሽን አለው ማለት ነው። የዝሙት ዛር ከሆነ በጣም አደገኛ ነው። ታዲያ አሁን ወደ እህታችን ጥያቄ ልምጣ። ይሄ መንፈስ ዝሙት ዛር ከሆነ እስከዚህ ድረስ ያደርሳል። በተለይ በተለይ ጠቋር ከሆነ አሁን ጠቋር ዝሙት ዛር ሆኖ አብሮ ከተወለደ ስራው ምን ማድረግ ነው ማለት ነው? ማዘሞት ነው ስራው ማለት ነው። ስራው የማዘሞት ስራ ነው ማለት ነው። እንደ ጠቋር እንደ አይነጠን ያሉ መናፈሶች ደግሞ ሰዎችን ከስጋ ዘመዶቻቸው ጋር፣ ከቤተሰቦቻቸው ጋር፣ ወንድም ከወንድም ጋር፣ ወንድም ከእህት ጋር፣ እህት ከወንድም ጋር፣ አባት ልጁን እንዲደፍር ያደርጋሉ አባት ምፍር የተደፈሩ ብዙ እህቶች አሉ። በገዛ አባታቸው መናገ እንዳይናገሩ እፍረት፣ ዝም እንዳይሉ ጭንቀት። እኔ በውስጥ እኮ አፍራ እንዴት ላድርግ ብላ እያለቀሰች ነገረችኝ እኮ አለች። በገዛ አባቷ፣ በገዛ አባቷ ተደፍራ። ታዲያ ይህ ምክንያቱ ምንድን ነው ከተባለ ወይ ባለ ትዳር አባትና ዳ ሲጋቡ እንዲህ ወደኛ አደርገው እሱም ብላ ወይ ባ ጠንቋይ ቤት ሄዶ እንዲህ ወደኛ አደርገው ካሉ በዚህ ትዳራቸው ከተመሰረተ፣ ወይ አባት ድንገት የወለደውን የገዛ ልጁን እንዲደፍር ያደርገዋል። በስካር መንፈስ በነጋ ሲያስደፍር በሁለት መንገድ ነው። አንደኛ እያወቀ የዝሙት ሀሳቡን መቆጣጠር እንጂ እንዲያቀጣው አድርጎ ሄዶ እንዲደፍር ያደርገዋል። ወይም ደግሞ በስካር መንፈስ የደፈሩ ሰዎች አጋጣሚ ላይ አልሰማችሁም? እንዲያ ዓይነት ነገር አባት በስካር መንፈስ ልጁን የደፈረበት ገጠመኛ ላይ አልሰማችሁም? ነገሩስ አልሰማችሁም? ሰምታችኋል። ብዙዎቻችሁ እንደሰማችሁ ተስፋ አደርጋለሁ። አስቡት ይሄ ከምን አንጻ ነው ከተባለ እኔ ገጠመኝ ስለሰማሁት ነው ቁጥሩ ጠፍቶብኝ እንጂ ሚስት ናት ያች ሠራተኛ ሰራተኛው ሆና ገብታ ነበረ ነበር ሰራተኛው ሆና ገብታ ገፍታ እናት ትሞታለች። ከዛ ሰራተ አባት ሰራተኛዋን አግብቶ መኖር ይጀምራል። ሰራተኛዋ ደግሞ ይሄን ነገር ጠንቋይ ቤት ሄዳለች፣ መስተፋቅር አሰርታለች። መጨረሻ ላይ አባት በስካር መንፈስ መጥቶ የገዛ ልጁን ደፈረ። የገዛ ልጁን ደፈረ ማለት ነው። አያቸው። በዚህ መንገድ የተዋረሰው መንፈስ ከሆነ ያ መንፈስ ወንድም እህቱን እንዲደፍር ያደርጋል። አባት ልጁን ልጅ ከእናቱ ጋር ሁሉ እንዲተኛ ያደርጋል ልጅ ከእናቱ ጋርም ጭምር ሁሉ እንዲተኛ ያደርጉታል። እናት ልጅ ከገዛ ልጅዋ ጋር በዝሙት እንድትወድቅ እንድትፈተን ያደርጋል። ከዛ በኋላ በቃ እነኝህ ልጆች አይናገሩም ለሰው ጥፍረት ነው፣ አስቡት። ፅንሱም ይፀነሳል። ፅንሱ ከተጸነሰ ደግሞ ያን ፍጣሪ ሊሆን እግዚአብሔር የሚፈራ ወይስ ሃይማኖቱን የሚክድ የሚደፍር እስቲ ልገብ፣ ምን አይነት ትውልድ ነው የሚፈጠረው? ሃይማኖት ጠር የሆነ ትውልድ ነው የሚፈጠረው። ኃይለኛ ዘማዊ የሆነ ነው የሚፈጠረው። አሁን ከዚህ እንደዚህ አድርጎ እንዲፈጠር ነው የሚያደርገው ይህ መንፈስ ማለት ነው። ከወንድም ሆነ ያረገዘችው ወንድም ከወንድም የተጸነሰውን ፅንስ ምን ያደርገዋል? በቃ አገር አጥፊ ሆኖ እንዲፈጠር ያደርገዋል ማለት ነው አብሮ ምክንያቱም መሰረቱ ግንኙነታቸው ኃጢያት ነው። ግንኙነታቸው ኃጢያት ስለሆነ ጸያፍ ስለሆነ ልክ እንደ እንደ መጽሐፍ ቅዱስ ላይ ታሪክ ታውቃላችሁ። ሎጥን ታውቁታላችሁ አይደል? ሎጥ ሁለቱ ልጆቹ ማንን ነበር የተገናኙት? እስኪ የሚገናኙት ወንድም ያጡ ከማን ጋር የተገናኙት ጣዖት አምላኪ ናቸው። የእሱ ነገዶች ከሎጥ ልጆች የተወለዱት ነኝ ሙአባውያን የሚባሉት፣ አሞናውያን የሚባሉት በመጽሐፍ ቅዱስ እኮ ታሪክ አለ። ሞአባውያን አሞናውያን የሚባሉት ሁለቱም አንደኛ በሀገራቸው የሚፈጸመው ነገድ ነው ማለት ነው። አገሮ ነው፣ ራሳቸውን ችለው አገሮ ነው። በሀገራቸው የሚፈጸመው እንዴት አሰቃቂ ግፍ መሰላቸው? ሰው በቁም አርደው አቃጥለው ለአጋንንት ይገብራሉ። የሌለ ዘማውያን፣ ቤተሰብ ከቤተሰብ ጋር ይጋባሉ። እንዲህ አይነት ጸያፍ ከዛ እግዚአብሔር ሁለቱንም ህዝብ ነገድ አጠፋቸው። አያቸው አደለ? በኃጢአት የተጸነሰ ጽንስ እንዲህ ነው መጨረሻው ማለት ነው። አሁን ይሄ መንፈስ ወንድሟ እሷ እንደ ፍሯት እንድትጸንስ ያደረገው ለምንድን ነው? ዓላማ አለው። ይሄ መንፈስ ወደፊት የራሱን ትውልድ ማብዛት ይፈልጋል። ዓለም ላይ የራሱን ጄኔሬሽን መፍጠር ይፈልጋል። ይህ መንፈስ ዲያብሎስ እንዲህ በኃጢአት ጽንስ እንዲጸነስ ያደርጋል። ጽንሱን ከዛ በራሱ መንገድ ይቆጣጠራል ማለት ነው። እና ታሪያ ምን ይደረግ? አሁን እህታችን ይሄ ምን ታድርገው? የወንድሟ ፅንስ፣ በዚህ እንዳታስወርጂው። ፅንስ ማስወረድ በራሱ ኃጢአት ነው። ፅንስ ማስወረድ በራሱ ከእግዚአብሔር ጋር የሚያጣላ ሌላ ሁለተኛ በደል ነው በደል። ስለዚህ ያ ፅንስ ያሞኑ ይ በአጋንስተ ዓለም ተንኮል በእግዚአብሔር ፈቃዱ ተጸንሷል፣ አይደለም የስላሴ ፍጥረት ነው። ምንም ማድረግ አትችሉም። የአጋንስተ ዓለም ቅዱስ ስላሴ ፍጡር ነው፣ ተፈጥሯል። እንግዲህ ይሄ ፅንስ መወለድ አለበት። ግን ልጁን አጋንንቱ ተቆጣጥሮ የእሱ አጀንዳ ማስፈጸሚያ እንዳያደርገው ልጁ ለፈጣሪ ስጪው አሳልፈሽ። ጌታ ሆይ፣ አምላኬ ሆይ፣ ይሄ ፅንስ እንዴት እንደተጸነሰ አንተ ታውቀዋለ ከኔ በላይ። አምላኬ ሆይ፣ ይሄ ፅንስ ግን አገር የሚያጠፋ ከሆነ አምላኬ ሆይ፣ ለአንተ አሳልፌ ሰጥቻለሁ፣ አንተ ውሰደው። እንደ ቅድስት ወለተ ጴጥሮስ እንደዛ ይጸልዩ ነበሩ አደለም ታስታውሳላችሁ ብዙሰርኳ አሉ ልጆቻቸውን ገና ከሩጋሉና። ማን ነበረ አንድ ንጉስ፣ በጣም በወደው ንጉስ የኢትዮጵያ ንጉስ ግንድ አንገቱ ላይ ተሸአንገቱ ላይ አስሮ አንድ ሺህ ስግድ የሚሰግድ ማን ነበረ? ብዙ ነገሩ አንገቱ ላይ ግንድ አስሮ በየቀኑ አንድ ሺህ ስግድ ይሰግዳል። ትልቅ የከባድ ግንድ አስሮ አንገቱ ላይ፣ ንጉስ እኮ ነው የኢትዮጵያ ንጉስ። ስለ ስለሱ ተናግሬ አልጨርስ። ወይም ደግሞ በዚህ ንግግሬ ብቻ እሱ ማ እሱ ማ አልገልፀውም። የሚገርምህ ታላቅ ንጉስ ሰው ነው። አሁን ገና ታስታውሱ እንደሆነ ሰንከሳ አንድ ቀን በዚህ ቀን ይሄ ቅዱስ ውሎ አልብያችሁ ነበረ። ማነው ይሄ ቅዱስ? እሺ ፍንጭርስታችሁ ይሄ ቅዱስ ካህንም ነው ንጉስም ነው ካህንም ነው ንጉስም ነው ከሚስቱ ጋር ለሀያ 20 ምናምን አመት ማን ነው ይሄ? ናኮቶ ላብ እኮ ነው። ቅዱስ ናኮቶ ላብ አንድ ሺ ስግደት የሚሰግድ በየቀኑ፣ አንገቱ ላይ ትን ትልቅ እየከባድ ግንድ አስሮ የሚገርም ታላቅ ቅዱስ ሰው እኮ ነው። አባይን በታምር የገደበ ግብጾች፣ ግብር አንገብር የለም ሲሉት፣ አባይን እኮ በታምር ገድቦታል። ከዛ እነሱ ማረ ንጉሶች ብለውት እጅ መንሻ ሁሉ ሰጥተውት፣ ከዛ በጸሎቱ ያን ውሃ እንዲፈስላቸው ያደረገ አባት እኮ ነው። ታላቅ ንጉስ ነው። ንጉስ ናኮቶ ላብ ይባላል። ክህነትን ከንግስና ጋር አስተባብሮ ያዘ ከነ የምራነ ክርስቶስ ጋር ምድቡ የሆነ ከነ አፄ ገብረ ማርያም ቤተ ክርስቲያን የሚያፈልስ ከሆነ ገዳማትን እንዲያቃጥል ከሆነ ጌታ ሆይ አሁን ቅሰፍልኝ፣ አለው ቅሰፍልኝ አልፈልግም ቤተ ቤተክርስቲያን ያወድም ከሆነ ቅሰፍልኝና ሄሮድስ ካስፈጃቸው ከአስራ አራት እልፍ ሕጻናት ጋር ደምርልኝ አለው። እግዚአብሔር ወዲያው ልመናውን ሰምቶ ቀሰፈለት። ፈለጉ አያችሁ አይደለ? እነ ቅድስት ወለተ ጴጥሮስም ልክ እንደዚሁ የሚያደርጉ ናቸው። ቅድስት ወለተ ጴጥሮስም ልጆቿን አትኩራ አይታ ይታ ጌታው ይወሰድልኝ ብላ ተማጽናለች። ግን እነሱ አልገደሉትም። አልገደሉም ታኩት ራም አልገደለው። አሁን እህት አለም ላስወርደው ስትይ ልግደለው እንደማለት ነው። ተመልከች ላስወርደው ስትይ እንደ ማለት ነው ልግደለው። ወይ ከገደልሽ ማ ባንቺ ላይ ራሱ አጋዕዝተ አለም ስላሴን ቤተ መቅደስ አፈሰሻ ተብለሽ በፈጣሪ ፊት ትቆሚያለሽ ለፍርድ ማለት ነው። ይሄ ደግሞ ከባድ ነው ወንድሞች። ፅንስ ማስወረድ እንዴት ከባድ መስላችሁ። ማን ነበሩ? አንድ አባት በቅርቡ እያነበብኩ በሊና ይዣቸው ነበረ ታ አባ አባቱ ናቸው። ማን ነበሩ?